እንቀጥላለንና አዲስ ቀን ነው እየተከታተላችሁ የምትገኙት የተወደዳችሁ ተመልካቾች። መግደላት ደረቅ ቆሻሻ አያያዝና አወጋገዳችን የተስተካከለ ይሁን የምንለው ያለ ምክንያት አይደለም። እንዳንቺ በጉንፋን ተይዞ። አዎ ደህና ነኝ። ተመልሰን እሺ። አሁን ደግሞ ወደ ጧት ገበያ ነው የምንሄደው። መቅደስ እንዳለ ደግሞ የጧት ገበያ መረጃዎችን ልታጋራ ነው። ስቱዲዮ ነው ያላችሁ መቅደስ? ቀደም ሲል ምን ላይ እንደምታተኩሪ ነገርሽናል። መልካም ጊዜ ብለን አመሰግናለሁ። እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። መቅደስ እንዳለ መረጃዎችን ነግራችኋለሁ። አብራችሁኑ ነው። ከቅርብ ጊዜ ወዲህ የአዲስ አበባ ቀላል ባቡር የሚሰጠውን አገልግሎት ቀልጣፋና ዘመናዊ ለማድረግ ሰፋፊ ስራዎችን እያከናወነ ይገኛል። ተጓዦች ትኬት ለማግኘት ትኬት ቢሮዎች ያሉበት ቦታ ድረስ መሄድ ሳይጠበቅባቸው ባሉበት ሆነው የሚቆርጡበት አሰራርም አስተዋውቋል። ባልደረባችን ሳምሶን ገድሉ አሰራሩን በተመለከተ ያደረገው ቅኝታ አለ፣ አብረን እንከታተል። ዘመን እየተለወጠ እንግዲህ እንዲህ አሁን እንዳለንበት ክፍያዎች ሁሉ ወደ ዲጂታል አማራጭ እየሄዱ ይገኛሉ። አሁን የምገኘው የአዲስ አበባ ቀላል ባቡር ነው። እንግዲህ የአዲስ አበባ ቀላል ባቡር ከዚህ ቀደም የነበሩ የትኬት አገልግሎቶችን ወደ ዲጂታል መንገድ ቀይሯል። ምን ይመስላል? አብረን ነው ያል እንኳን ወደ አዲስ አበባ ቀላል ባቡር በሰላም መጣ። ዶክተር ብርሃን እባላለሁ የአዲስ አበባ ቀላል ባቡር ዋና ስራ አስፈጻሚ ነኝ። በጣም አድርጌ አመሰግናለሁ። ፍያችሁን ክፍያችሁን በዲጂታል እያደረጋችሁ ትገኛላችሁ የሚለው ውስጥ ገብተን ወደ ውስጥ ገብተን በቅድሙና በአሁኑ መካከል ኦልሞስት የስራ ሁለት ደቂቃ ልዩነት ነበር። በተወሰነ መልኩ አሁን አሻሽለናል፣ ብዙ ነገሮች አሻሽለናል። ኢቨን የባቡር ቁጥር ማሻሽለናል፣ ፍሪኮንሲውን በዛው ልክ ተሻሽሏል። አሁን 19 ባቡር አልሰናል፣ ስራ ላይ ያሉ ባቡሮች፣ ስራ ላይ ያሉ የዛሬ አመት ስንጀምር ወደ 13 ነበሩ። በዚህ በ2017 ስድስት ባቡሮች ጨምረን 19 ባቡሮች እየሰሩ ነው።

በራሳችን አቅመም እዛው ባቡሮች ከዚህ በፊት ቆመው የነበሩ ባቡሮችን ጥገናውን እያስተካከልን ወደ ስራ እያስገባን ሶ በሚቀጥለው 2018 ላይ ተጨማሪ ስፔር ፓርት እናገኛለን ብለን እናስባለን። እሱ ሲመጣ ደግሞ ተጨማሪ ባቡሮች ከዲጂታል ክፍያ ጋር እናወጣለን። የተገናኘውን ሀሳብ ላንሳ። አሁን በቴሌ ብርን ትኬት እየቆረጣቸው ነው። የሚገርምህ ሀሳቡ እንዴት ነበር? ከዛ ጀምር ስ ዋና ተሳው የመጣው ያው ተሳፋሪው ኮምፕሌን ነበር። ብዙ ጊዜ ቲኬት መሸጫ ሱቆቻችን ከቲኬት ስቴሽኑ የራቁ ነበሩ። ኢቨን አንዳንዶቹ አስፋልት አቋርጠር የምትሄደው እና ተሳፋሪዎቻችን ለአደጋ ይዳረጋሉ። ድካም አለው፣ እንግልት አለው። እሱን ለመቀነስ ነው ወደ ዚህ ሲስተም የመጣ ነው። ከኢትዮ ቴሌኮም ጋር ተነጋግረን ከእነሱ ጋር ባረግነው ዲስከሽን፣ የተወሰነ ዲሞንስትሬሽን የተወሰኑ ስቴሽኖች ጀምር እነሱ ተቀባይነት ሲኖረው ሁሉም ስቴሽኖች ላይ እናደርጋለን ብለን እያሰብን ያለ ነው። አሁን ባለው በተጨባጭ አምስት ስቴሽኖች ላይ ኦሬዲ የቴሌብር ጀምረናል። በቴሌብር የትኛውም ሰው የትኛውም ቦታ ላይ ሆኖ በቴሌብር ቆርጦ ልክ ወደ ስቴሽኗ ሲመጣ ተቆጣጣሪዎች አሉ፣ እዛ ላይ የሚልክለትን ኮድ ተቆጣጣሪዎች ያሳያሉ፣ በዛ መሰረት ያልፋሉ ማለት ነው። ከቤት ሳትወጣ በቢሮ ውስጥ ሆነ የትኛውም የከተማው ኮርነር ላይ ሆነ በሞባይል መቁረጥ ትችላለን። ስለዚህ ትኬት ለመቁረጥ ወረፋ መያዝ፣ ሰልፍ መያዝ፣ እነዚህን ሁሉ እንግልቶች ያስቀራል። ይሄ ብቻ አይደለም፣ ለአንተም ለጓደኛህም ጭምር ልትቆርጥለት ትችላል። ትራንስፖርት መጠቀም ፈለገ ኪሱ ውስጥ ብር ባይኖርም ጓደኛ ቆርጦ ሊልክ ይችላል ማለት ነው። ትኬት መቁረጥ በእርግጥ ቀላል ሊመስል ይችል ይሆናል። ከኪስ ብር አውጥተህ ግን ሰልፍ መያዝ ይጠይቃል፣ ጊዜህን ይሻማባሃል በየትኛው ቦታ ላይ ሆነ መቁረጥ አያስችልህም። ቴሌብር ግን እነዚህ ሁሉ ሰፊ አጋጣሚዎች የሚሰጥ ነው እና ሁሉም የአዲስ አበባ ቀላል ባቡር ተጠቃሚዎች በቴሌ ብር አማካኝነት የባቡር ክፍያቸውን እንዲቆርጡ ማበረታት ይፈልጋል። የእነሱ ትኬት የሚሸጡበት ቦታ እና የምንሳፈርበት ቦታ በጣም የተራራቀ ያም ማለፍ ደግሞ ለመኪና አደጋ እኛንም የምንጋለጥበት ሁኔታዎች ነበሩ። አንዳንዴም አደጋዎች እንደሚከሰቱ እንሰማለንና የቴሌብር መምጣቱ ግን የምትጠቀመው በሞባይል ነው ማለት ነው። በእጅ ስልክ ስለምትጠቀም በጣም ጥሩ የዘመነ ለቴክኖሎጂ ደግሞ ተጠቃሚ መሆናችን ነው። ሌላው ምናልባት ትኬቱ በራሱ ደግሞ የአካባቢ ደረቅ ቆሻሻን ይዳርጋል እና ከአካባቢ ደረቅ ቆሻሻ ከተማ ደግሞ አሁን እየተዋበች እየዘመነ ስለሆነ አኳያ ደረቅ ቆሻሻዎችንም የመከላከሉ የመገደቡ ሁኔታ ቴሌብሩ ሲስተም ፈጥሯል ማለት ነው። ከዚህ በፊት ከነበርንበት አንጻር ጥሩ መሻሻሎች አሉ። ቅድም እንዳልኩ የባቡር ቁጥርም ጨምሯል። በአንድ አመት ውስጥ ስድስት ባቡሮች ጠግነን ወደ ሥራ አስገብተናል። ከዚህ በፊት የነበረን ባቡር አስራ ሶስት ባቡር ነው። አሁን ወደ አስራ ዘጠኝ አሳድገናል። ከዚህ በፊት በእያንዳንዱ ስቴሽን በየ አስራ አምስት ደቂቃ ነበር የሚደርሰው ባቡር። እሱን ፍሪኩዌንሲ ቀንሰናም በየ አስራ ሁለት ደቂቃው የሚደርስበት ሁኔታ አለ። ሶ ከነበርንበት አንጻር ጥሩ ፕሮግረስ አለ። ስቲል ግን ካለን ንብረት አንጻር ወይም ካለን ሪሶርስ አንጻር አሁን በግማሽ ኦልሞስት በግማሽ ሪሶርስ ነው እየሰራን ያለነውና ያው ብዙ መስራት ይጠበቅብናል። እንግዲህ ይህ ዘመን እየተለወጠ መጥቷል። አሁን ክፍያዎች ሁሉ በዲጂታል አማራጭ የተደረጉ ይገኛሉ። እንግዲህ አሁን ያለውበት የአዲስ አበባ ቀላል ባቡር አገልግሎትም ትኬቶችን በዲጂታል መንገድ እያከናወነ እየቆረጠ ይገኛል። ይሄን እንድጠቀሙ በእኛ በኩል መልእክት እናስተላልፋለን። መልካም ጊዜ ይሁንላችሁ። በሀገራችን ችግር ፈች የሆኑ የቴክኖሎጂ ውጤቶች አጠቃቀም እየተስፋፋ ይገኛል። ለተለያዩ ዘርፎች የሚሆኑ መተግበሪያዎችን አበልጽገው የሚያቀርቡ ተቋማት ቁጥርም እየጨመረ መጥቷል። ባልደረባችን አገርነሽ አየልኝ በተለይ በጋራ መኖሪያ ቤቶች ውስጥ የሚሰጡ አገልግሎቶችን የሚያቀላጥፍ መተግበሪያን ካስተዋወቀ ተቋም የስራ ኃላፊ ጋር ቆይታ አድርጋለች። ዝርዝሩን ከራሷ አንደበት አብረን እንከታተል። ቤትነት ዘመነ ባላለው የፎይ ፕላስ ትሬዲንግ ዋና ስራ አስፈጻሚና ተባባሪ መስራች ቤት ኢንዱስትሪው ላይ የሚታዩ የደላላ ጣልቃ ገብነቶችን በማጥናት ስማርት የሆነ የኮንዶሚኒየም ቤቶች አስተዳደር ማህበራትን የሚመለከት አፓርትመንቶችን ስማርት አስተዳደር እና በጋራ የሚኖሩ የኮምፓውንድ ቤቶችን ስማርት አስተዳደር ዘመናዊ ለማድረግ ታልሞ በቴክኖሎጂ የተደገፈ ከስማርት ሲቲውም ጋር የሚናበብ ፕሮጀክት ነው እየሰራን ያለ ነው ማለት ነው። የማህበር ቤቶች ስንል አሁን እንደጠቀስኩት በጋራ አብሮ የሚኖር ስለሆነ በጋራ ብዙ የሚጋሩት ማህበራዊ አገልግሎት አለ። የገንዘብ መዋጮን ጨምሮ የልማት ስራዎች አሉ። አምስት ሺህ ቤቶች ሊኖሩ ይችላሉ፣ ሁለት ሺህ ቤቶች ሊኖሩ ይችላሉ። በዛም ውስጥ ደግሞ ሰላሳ ሺህ ሰው፣ ሀያ ሺህ ሰው በጋራ ሊኖር ይችላል። ይሄ ማለት አንድ ወረዳ የማስተዳደር ያህል ነው። በአጠቃላይ የፋይናንስ ወጪ ገቢ ብዙ ጊዜ በነዋሪው ዘንድ ቅሬታ ያስነሳል። እራሱ ይህንን አገልግሎት የሚሰጡ የማህበራቱ አመራሮችም ቢሆኑ ይህንን ስራ ለመስራት በትርፍ ጊዜያቸው ስለሚሰሩ የተቀናጀ አሰራር እና ዘመናዊ የሆነ አሰራር የላቸውም። በወረቀት አሰራር ነው ብዙ ጊዜ የሚሰሩት። ይህንን አሰራራቸውን ስማርት አድርገን በሶፍትዌር ደግፈን ለቢሮ ይህንን ወጪ ገቢ የሚከታተሉበት ቤቶቻቸውን አደራጅተው ማን ተከራይ ገባ ማን ተከራይ ወጣ ማንኛው ቤት ተሸጠ ማንኛው ቤት አዲስ ሰው ገባ የሚለውን ወደ በር የሚገባው ሰው ማን ነው፣ የሚወጣው ማን ነው የሚለውን አጠቃላይ ከጸጥታም አንጻር እንደገና ደግሞ ገንዘቡን በሚሰበስቡበት ጊዜ በተለይ ደግሞ ከግልጸኝነት አንጻር ይሄ ህብረተሰቡ የሚያዋጣው ገንዘብ የህብረተሰብ ሀብት ነው፣ የህዝብ ሀብት ነው። ይህንን ገንዘብ ሰብስበው ለልማት ማዋላቸውን የሚያስችል ግልጸኝነት ያለው አሰራር ነው የዘረጋንላቸው። እንግዲህ ወደ ስራ ስንገባኛ መጀመሪያ ፍላጎት መኖሩን ጥናት አድርገን ነው እነዚህ ማህበራት ይሄ ችግር እንዳለባቸው የልየታ ስራ ሰርተናል። ባንኮችና ከኢትዮ ቴሌኮም ጋር እንደዚሁ ደግሞ ፓርትነር ሆነን በቴሌ ብር ክፍያው እንዲሰበሰብ ፓርትነርሽፕ አርገን ማለት ነው። እያንዳንዱ ማህበር ስልጠናን የተመለከተ ምንም ችግር የለበትም። ማህበራቸው ቢሮ ድረስ የእኛ ሰራተኞች አሉ። የእኛ ቢሮ አሁን ከሀያ በላይ ሰራተኞች አሉት። ወደ አስር የሚሆኑ የቴክኖሎጂ ባለሙያዎች ሌላ ቢሮ ላይ አሁን ስራ እየሰሩ ያሉ አሉ። እዚህ እንደምታየው የሰፖርት ቢሮችን ነው ማርኬቲንግ ቢሮችን ነው። ከማህበሩ የሚደወሉ ማንኛውም አይነት ሰፖርት የሚፈለግ ከሆነ እዚህ ሆነው በአጭር ኮድ ይደውላሉ። አገልግሎቱን ሰፖርት ያገኛሉ ማለት ነው። እኛ በአሁኑ ሰዓት ምንም የምናስከፍለው ገንዘብ የለም። ለምን ለትርፍ የተቋቋመ ስላልሆነ፣ ስለዚህ እኛ ድጋፍ እያደረግን ነው፣ እየሰራን ያለ ነው። የእኛን አፕ አፕሊኬሽን በቴሌብር ያገኘዋል ስለዚህ የማህበሩን ክፍያ ስልክ ቁጥሩን አስገብቶ እዛ ላይ ክፍያ ሲያደርግ መቶ ብር የሚከፍል ሰው ሁለት ብር ይከፍላል። ያንን ሰርቪስ ቻርጅ ብቻ ነው ቻርጅ የምናደርገው። ሌላው ነገር በሙሉ በነፃ የተሰጠ ነው ማለት ነው። ይሄንን አገልግሎት እንፈልጋለን የሚሉ ኮንዶሚኒየሞች፣ አፓርትመንቶች፣ አሁን እንዳልነው በጋራ አብረው ያሉ ግቢዎች ፎ ፕላስ ዶት ኮም ብለው ሰርች ቢያደርጉ እኛን ዌብሳይት ያገኛሉ ጥያቄያቸውን ቢያቀርቡ አውቶማቲካሊ ለጥያቄያቸው ምላሽ እንሰጣለን፣ አብረን እንሰራለን ማለት ነው። ኢቴክስ 2025 ተጽዕኖ ፈጣሪ ከሆኑ አንዱ የቴክኖሎጂ ስታርታፖች የኛ ካምፓኒ አንዱ ነበረ። የዲጂታል ኢትዮጵያ አንዱ አካል እንደመሆናችን እኛ በዚህ ውስጥ በቤት ሴክተር ላይ ላይሰንስድ የሆነ ኤይ አውቶሜትድ የሆነ ለሀገራችን የቤት መረጃ የመጀመሪያው የሆነውን የቤት መረጃ የምናበስርበት በቅርብ ጊዜ የምናስመርቀው ከሁለት ወር በኋላ ትልቅ ቴክኖሎጂ እናሳውቃለን። ያ ቴክኖሎጂ ሊሆን የሚችለው እንግዲህ የቤት ኪራይን የቤት ሽያጭን አሁን የያዝነውን የማህበራትን አስተዳደር እና የፓርኪንግ ማኔጅመንትን አንድ ላይ የያዘ ትልቅ ፕላትፎርም ላውንች ለማድረግ ዝግጅታችንን ጨርሰናል። ባለማችን ስመጥር የኤሌክትሮኒክስ ምርት አምራች ኩባንያ ነው። የኤሌክትሮኒክስ ምርቱ የሚታወቅበት መለያው ቢሆንም ያልተሰማራበት መስክ የለም ይባልለታል። በስታርታፕ ደረጃ ከአነስተኛ ሬዲዮ ምርት ስራ የጀመረው ሶኒ ዛሬ ላይ የግዙፍ ኩባንያዎች ስብስብ ሆኗል። ተጨማሪውን ከሚከተለው ዘገባ አብረን እንከታተል። ጃፓናውያን ከሁለተኛው የዓለም ጦርነት ጋር በተያያዘ ዓለም እነርሱን የሚያይበት መነጽር እንዲቀይር ለማድረግ አንገታቸውን ደፍተው መስራት የጀመሩት የጦርነቱ ጠባሳ ሳያገግም ነበር። ዛሬ ሁሉን የሚያስደንቁ የቴክኖሎጂ ውጤቶች፣ የምህንድስና ልህቀቶች መታየት የጀመሩትም ከዚያን ጊዜ በኋላ ነው። እዚህ ጋር ነው እንግዲህ ጓደኛሞቹ ማሳሩም ኢቡካና ኢኪዩ ሞሪታ የሚመጡት ጓደኛሞቹ ጃፓን ገጽታውን ለመቀየር የምታደርገውን ጥረት ለማገዝ እርዳታ ራዳ ሲጠራ ከፊት ተሰልፈዋል። ሁለቱ ሰዎች ሀገራቸው በጦርነት ያጣችውን ለመካስና የጃፓንን ስም ለማደስ በማለም ቶኪዮ ሰሽን ኬንኪዮጆ ወይም የቶኪዮ ቴሌኮሙኒኬሽን ምርምር ማዕከል የተሰኘውን ተቋም መሰረቱ። ለድርጅቱ ስራ ቀዳሚ ያደረጉት የቴክኖሎጂ ውጤት በትራንዚስተር የሚሰራ ታይፕጂ የተሰኘ ሬዲዮ ነበር። ለተቋማቸው አለም አቀፍ ስያሜ በመስጠት ምርቱ ከጃፓን ውጭም የሚፈለግበትን መላ የዘየዱት ጓደኛሞቹ ሶኔ የሚል ቃልን ለምርቱ መጠሪያ አደረጉት። ይህን ስያሜ ለምርቱ ካጸደቁ በኋላ አስቀድሞ እንዳሰቡትም ምርቱ በተለይ በሰሜን አሜሪካ ወጣቶች ዘንድ ተፈላጊ ሆነላቸው። በ1950ዎቹ ማገባደጃ ላይ ከሬዲዮ አልፎ ቴሌቪዥንን መፈብረክ የጀመረው ሶኒ ማምረት ብቻ ሳይሆን የምርት ጥራቱ ዋጋውን ከፍ እንዲል አደረገው። ከ1950ዎቹ ጀምሮ በተከታታይ አምስት አስርት ዓመታት የተፈበረኩ እንደ ሬዲዮ፣ ቴሌቪዥን፣ ሲዲ፣ ማቀዝቀዣ፣ የጆሮ ማዳመጫዎች፣ ፕሌስቴሽን አይነት የሶኒ ምርቶች አለምን ሲያዳርሱ ከታዳጊዎች እስከ አዛውንቶች የሚለውን ቃል የቤተሰብ ያህል እስኪለምዱት ደርሷል። በየአስርተ ዓመቱ ታዲያ ሶኒ ከኤሌክትሪክ ምርት አልፎ የጨመራቸው ግብዓቶች ነበሩ። በ1970ዎቹ ካመረተው ወክማን የተሰኘ የጆሮ ማዳመጫ አልፎ የኢንሹራንስ ኩባንያ፣ በ1980ዎቹ ይፋ ካደረገው የቪዲዮ ጨዋታ በተጨማሪ የሆሊውድ ፊልሞች አምራች፣ በ1990ዎቹ የተንቀሳቃሽ ስልክ አምራችም ሆኗል።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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን። መድረኩ የእናንተ ነው። አቤት፣ እናመሰግናለን። መልካም ቀን። አመሰግናለሁ።